ርእስ እግዚአብሔር ይመስገን ይላል። እግዚአብሔር ይመስገን ስላደረሰን፣ ከአንድ እስከ አምስት ቆጥረን ስድስት ደረሰን። ብዙ ፈተና አለፍን፣ ብዙ ውጣ ውረድ፣ ጠባብ ስለሆነ የእግዚአብሔር መንገድ። የመላኩ ልጆች እጅግ ትጉ ናቸው ሲያገለግሉ፣ እንኳን እረፍትም የላቸው፣ ሲያገለግሉ እንኳን እረፍትም የላቸው፣ በሚካኤል ምልጃ በእግዚአብሔር ቸርነት በወንድሞች ብርታት በእህቶች ጥናት፣ እግዚአብሔር ይመስገን ቆጠረን ዓመታት እግዚአብሔር ይመስገን ቆጠረን ዓመታት፣ መቁጠር ብቻ አይደለም ዓመታት ወራት፣ በሕይወት ኖረናል ንስሐ እየገባን ቆርበን እያገባን፣ ክርስትናን በእውነት ምን ያደርግልናል ቲክቶክ ወይም ፌስቡክ? ምን ያደርግልናል ቲክቶክ ወይም ፌስቡክ? ሞ ይሻለናል ቃለ እግዚአብሔር መስበክ ቤተ ክርስቲያን ነው የኢሞ ማህበር፣ ሁሉን አግኝተናል ከቁርባን በስተቀር። እግዚአብሔር ቢፈቅድ ሀገር ቤት ስንገባ፣ እንቁረብ ሁላችን ገነት እንድንገባ። ኮሚቴዎቹ ግን እንዴት ቢሰሩ ነው እንደዚህ ተውበን፣ እንደዚህ ያማር ነው። አዲስ ዓመት ገባ እኛም እንታደስ። አሮጌውን ጥለን እንኑር እንዳድስ። አምላክ የታረቀን ታረቀን በምረት ህጎብኘን፣ ለኢትዮጵያ ሰላም ፍቅርን አድልልን፣ ለኢትዮጵያ ሰላም ፍቅርን አድልልን ሚካኤል አማልደን ከሸሩ አምላካችን እየተገደለ ደሞ እየፈሰሰ አለቀ ህዝባችን። ባጃን ነው ሚካኤል በዋሳው ገብርኤል ጦርነቱን ወስደ ሰላም አምጣልን ጦርነቱን ወስደ ሰላም አምጣልን። አይዞሽ ኢትዮጵያ እንደመሻ አይቀርም አምላክሽ እግዚአብሔር ይሰጥሻል ሰላም። ሀገር ሳንፈልገው በስደት ስናመልክ ስደት ይሁን ቤቴ ያስብላል እድሜ ልክ። ሀገር ቤት ስንገባ ምስጋና እንዳይቀንስ ብርታቱን አድለን አምላከ ጊዮርጊስ ብርታቱን አድለን አምላከ ጊዮርጊስ። እመቤት ጊዮርጊስ እመቤት የማርያም ምክንያት ድህነት አንቺን የያዘ ሰው ምንም አይጎልበት። መምህር ኢሳያስ መምህር ይሳቅ ብርቱ አባታችን ቀሲስ ቀለም ወርቅ ልፋታችሁ ታየ እንደ ታየ ወርቅ ሲደምቅ ልፋታችሁ ታየ አብዝቶ ይስጥልን ጥበብና ውቀት በሰማዩ ደግሞ የገነት ርስት አምላከ ሚካኤል ፈጣሪ ዓለማት አምላክ ሚካኤል ፈጣሪ ዓለማትም የነ ዳግምና የነ ሰላም ቤት የኃይለ ሚካኤል የነ አበበ ውበት የኃይለ ገብርኤል የነ ትንሳኤ ቤት የሁለተ መድህን የሁለተ ሰንበት የነ ሶርያና የነትንሹ ትንሹ ቤት ስድስት ዓመቱ ላይ አማረ በእውነት፣ ስድስት ዓመቱ ላይ አማረ በእውነት። የቅዱስ ሚካኤል አባላት ሁላችሁ እንኳን ደስ አላችሁ፣ የለፋችሁበት ፍሬ አፈራላችሁ። ሞገሳማ የሌለ ስለ ራስ መናገር እውነት ስለሆነ የሚታየው ነገር እውነት ስለሆነ የሚታየው ነገር፣ እኔ ብቻ አይደለሁ ስለ ማህበሩ የመሰከርሁለት። መስክረውለታል ማህበሩን ያዩ አባቶች ሊቃውንት መስክረውለታል ማህበሩን ያዩ አባቶች ሊቃውንት። ቅዱስ ሚካኤል ሆይ ቅዱስ ሚካኤል ሆይ ስድስት ዓመት ሙሉ በፍቅር ጠብቀህ እንዳቆይህን ከቁጥር ሳታጎል ለሰባት ዓመት እንድታደርሰን ቅዱስ ሚካኤል ሆይ ቅዱስ ሚካኤል ሆይ ስድስት ዓመት ሙሉ በፍቅር ጠብቀህ እንዳቆየኸን ከቁጥር ሳታጎል ለሰባት ዓመትህ እንድታደርሰን፣ ከቁጥር ሳታጎል ለሰባት ዓመትህ እንድታደርሰን። ወስብሐት ለእግዚአብሔር። ይቅርታ ስለ አይሁ ይብየ

አበር በመስቀልየ ለእሊእመኑ ብዬ